የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አባታችን አቡነ ገብርኤል ሀገረ ስብከታችን ሊቀ ጳጳስ በጾዋን አበው ሊቃነ ጳጳሳት የተከበራችሁ የጠቅላ የጠቅላይ ቤተክርስት ቤተ ክህነት ምክትል ስራ አስኪያጆች፣ የየድርጅትና የየመብሪያ ኃላፊዎች የተከበራችሁ የየአህጉረ ስብከቱ ስራ አስኪያጆች በዚህ ታሪካዊ መንፈሳዊ ጉባኤ ላይ የተገኛችሁ ሁላችሁ ብፁዕ አቡነ ገብርኤል የሚመራውን የምዕራብ ሸዋ ሀገረ ስብከት አምቦ የ2017 ዓመት የተከናወኑ አጭር የስራ አፈጻጸም ሪፖርት እንዳቀርብ ስለተፈቀደልኝ በእጅጉ አመሰግናለሁ። የበጹህ አባታችን አቡነ ገብርኤል ሐዋርያዊ አገልግሎትም በተመለከተ ፀሐይ የሞቀው ዓለም ያወቀው ከበዓላትና ከስብከተ ወንጌል ጉባኤ እስከ ጽዋ ማበር ከከተማው በላይ ጭልጥ ባለው ገጠር በመጓዝ በየማረሚያ ቤቱ ታራሚዎቹን ከማጽናናት አልፎ በመርዳት የአምቦ ማረሚያ ቤት የሚገኘውንና በኤጄሬ ከተማ ያለውን ማደሪያቸውን በማደስና በመስራት የአካል ጉዳተኞችንና በዊልቸር የሚሄዱትን በተግባርና በእግዚአብሔር ቃል ተስፋ የገንዘብ ስጦታን በይፋ በመለገስ ሰብአዊና ማህበራዊ ተግባራዊ ክርስትናን ከአዳማዊ ባህሪ ጋር በማሰናሰል ለሀገረ ስብከታችን የሞዴልነት ራእይ መሰረታዊ ተግባር ከማከናወናቸውም በላይ ግንባታቸው የተጠናቀቀውን 11 ቤተ ክርስቲያናት ሕንፃ መርቀው ቅዳሴ ቤታቸውን አክብረዋል። በተጓዳኝም 739 ደቀ መዛሙርትን የድቁና ለ73 ዲያቆናት የቅስና ማዕረግ ለስድስት መነኮሳት ቁምስና የክህነት ካርድ የተገዛበትን ዋጋ እንኳ ሳያስከፍሉ በነጻ የተቀበላችሁትን በነጻ ስጡ በሚለው አምላካዊ ቃል መሰረት ለሌሎች ማርያ እና ሞዴል መሆን የሚችል በሚችል መልኩ ወደ ሀገረ ስብከታችን በአባትነት ተመድበው ከመጡበት ጊዜ ጀምሮ በነጻ እየሰጡ ይገኛሉ። የሰበካ ጉባኤን በተመለከተ ከሐምሌ አንድ ቀን 2017 ዓ.ም በ137 አጥቢያ ቤተ ክርስቲያናት ሙሉ ምርጫና በ19 አጥቢያ ቤተ ክርስቲያናት የማሟያ ምርጫ በማድረግ በቃል አዋዲው ደንብ መሰረት አዲስ ለተመረጡት ተልኳቸው እንዲቃና ለሰበካ አባላቱ ስልጠና በመስጠት ምርጫው በብፁዕነታቸው ጸድቆ ስራቸውን በህገ ቤተ ክርስቲያን እየተመሩ በማገልገል ላይ ይገኛሉ። መልካም አስተዳደርን በተመለከተ በልዑል እግዚአብሔር አጋዥነት በዘጠኝ ወረዳ ቤተ ክህነት የሪፎርሜ ስራ ተሰርቶ አፍርቶና ጎርምርቶ ሁሉንም ባይሆን የተዘጉት አብያተ ክርስቲያናት ተከፍተው የዲያብሎስ ልሳናት ተዘግተው ኢኒሽቲ ወደ ሌሎችም ተጋብቶ ሁሉንም አብያተ ክርስቲያናት እናስከፍታለን በሚል ቁርጥ ውሳኔ ወደ ስራ ገብተን ከበላይ መስሪያ ቤታችን የሚተላለፉት መመሪያዎች በአግባቡ መፈጸሙ፣ መልስ ለሚያስፈልጋቸው በወቅቱ መልስ ሰጥተን የመልካም አስተዳደር ፍሰት ሂደል ላይ የምንገኝ ሲሆን በጥምቀት በዓል ወቅት በታቦት ህጉ ሲያሾፉ የነበሩ ሶስት ግ ግለሰቦች ለህግ አቅርበን ልብ እስኪገዙ ጋዙ አራት ወር ተፈርዶባቸው በዘብጥያ እንዲያርፉ ከዩኒቨርሲቲ የትምህርት ገበታቸውን በገዛ ድፍረታቸው ቅጥባጣው ስህተታቸው ሁለት ዓመት እንዲቀጡም አድርገናል። ስብከተ ወንጌልን በተመለከተ በስብከተ ወንጌል በስብከት እና በጥምቀት አገልግሎት ውጤት ማንም ሄዶ መጥቶ ሊያረጋግጠው በሚችለው በበሶ ቤተሳይዳ እግዚአብሔር አብ ገዳም 11200 በፋሪሲ ቤተሳይዳ ደብረ መንክራት መድኃኒዓለም ቤተክርስቲያን 7500 በሸቦካ ጌቴ ሴማኒ ኪዳነ ብረት ገዳም 8400 ከመናፍቃን ተመልሰዋል። በጾነታቸው ከበሰበኩበት በተደጋጋሚ በሄዶበት የጎረምቲ ደብረ መድኃኒት መድኃኒዓለም ቤተክርስቲያን 30 መናፍቃን ወደ ቀደመች እምነታቸው ተቀላቅለዋል። በ2017 ዓም በብፁዕነታቸው የበላይ ጠባቂነትና መስራችነት በባለ ሆሳዕና በደመቀ ሁኔታ ወኔታ በአምቦ ደብረ ብርሃን ኢየሱስ በአደባባይ በማክበር ሀገረ ስብከት አቀፍ የስብከት ወንጌል ኮሚቴ ተዋቅሮ የሚያስገርምና የሚያስደምም ተግባር የተከናወነ ሲሆን ለቀጣይነትም አገር አቀፍ ወንጌል ማህበርተኞች ስም የተዘጋጀውን ቅጽ ፎርም ሞልተው በኢኮኖሚ ለማገዝ ወንጌልን ለማስፋፋት አባል በመሆን ላይ ይገኛሉ። የአብነት ትምህርት ቤትም በተመለከተ በጥንታዊቷ ርዕሰ አድባራት ወገዳማት ዳግኔ ጽዮን አዲስ ዓለም ቅድስ ማርያም ገዳም እንዲሁም በአምቦ ደብረ ብርሃን ኢየሱስ ቤተ ክርስቲያን የሚገኘው የአብነት ትምህርት ቤት በ2017 አምስት ደቀ መዛሙርትን በባለ ሐዋርያት በመርነት በመምህርነት በአደባባይ በብፁዕነታቸው ተመርቀው በዚህም ሳያበቃ በየገዳማቱ በየአድባራቱ በ ያሉበት እንዲማሩ እንዲያመች የየወረዳ ቤተ ክህነቶችን በማጠናከር እስካሁን ከተሰራው የላቀ አሰራት ተጠቅመን እየሰራንበት እንገኛለን። ብንኖር እግዚአብሔር ቢፈቅድ እንዲህና እንዲያ ይቀረው እንደሞ እናደርጋለን። የሰንበት ትምህርት ቤቶችን በተመለከተ የቅድስት ቤተ ክርስቲያን ዶግማ ቀኖናና ትውፊት በጠበቀ መልኩ ከሀያ ሁለት ወረዳ ለተወጣጡ ለሀምሳ ስድስት ዲያቆናትና ካህናት ሰባኪያን ወንጌል ለአንድ ወር የሚያህል ባዳሪነት የአሰልጣኙ የስልጠና ተሰጥቶ ገዋንና ጋዥ ንባብ መጽሐፍ ተበርክቶላቸው በብፁዕነታቸው ቡራኬ ተበርቀዋል የመንበረ ፓትሪያርክ ጠቅላይ ጽሕፈት ቤት ድርሻን በተመለከተ በ2017 ዓ ም የበጀት ዓመት ከ15ቱ ወረዳዎች ከአራት አድባራትና ገዳማት የተሰበሰበው ጠቅላላ ገቢ 5 ሚሊዮን 161,069 ከ82 ሆኖ በ2016 ዓም ካስብ ገባ ነው የአንድ ሚሊየን አምስት መቶ አስራ ዘጠኝ ሺ ሁለት መቶ አምሳ ሶስት ከዘጠና ሶስት ብር ልክ ብለን እድገት አሳይተናል። ይህንኑም ብፁዕ አባታችን አቡነ ገብርኤል የሀገረ ስብከታችን ሊቀጳጳስ ገቢ ያደረግንበትን ከአርባ አንድ ፐርሰንት በላይ እድገት ያሳየንበትን ስሊፕ ለብፁዕ ወቅዱስ አቡነ ማቲያስ እንዲሰጡልኝ በታላቅ አክብሮት እጠይቃለሁ። ነኦፍ ከልቻ ስላሴስ ገለተ ገልቻ ገለቶማ ብያለሁ። ታንኪዩ ቨሪ ማች፣ አመሰግናለሁ። በዚሁ እሸበልለዋለሁ። ወስብሐት ለእግዚአብሔር።